ሰላምተን ስትልኝ የተከበራችሁና የተወደዳችሁ ውድ ተመልካቾች እንዴት ናችሁ? በያላችሁበት ያለም ዳርቻ ሰላምታ ይድረሳችሁ ብያለሁ። ይህንን ማሽን ብዙዎቻችሁ ትጠብቁታላችሁም ትፈልጉታላችሁም። ይህ የከርሰ ምድር ውሃ መቆፈሪያ ማሽን ከአቅም አንጻር ማለት ነው። ካሁን በፊት ስሪፌዝ የሚፈልገውን ወይም ደግሞ ስሪፌዝ መብራት ወይም ደግሞ ስሪፌዝ ጀኔሬተር የሚፈልግ ማሽን ከአቅም አንጻር አጠቃላይ ዋጋው እስከ አንድ ነጥብ አምስት አካባቢ የሚደርስ ማሽን ነው። አቅም ያላቸው ሰዎች ወደ ስራ ገብተው የነበረው፣ አብዛኛዎቻችሁ ደግሞ አቅም የለንም ራሱ በናፍጣ የሚሰራ ቢመቻችልን ባላችሁት መሰረት፣ ለዛሬ ከአራት ወር በፊት አሳውቆኝ የነበረ አንድ ባለሙያ ነበረ። ይህን ማሽን ሰርቻለሁ ብሎ ነበር። መጥቼ ካየሁት በኋላ አንደኛ ስራ ውስጥ ገብተህ አንተ ራስህ መመልከት አለብኝ። ስራ ውስጥ ገብተህ ተሞክሮ ልትወስድ ችግሩን እና እንዲሁም ደግሞ ጠቀሜታውን ልታውቀው ይገባል። ባልኩት መሰረት ይህንን ማሽን ለአራት ወር አካባቢ ራሱ ከአስር በላይ ጉድጓዶችን ቆፍሮ ስለዚህ ማሽን ሙሉ ጋራንቲ ወስዶ ማሽኖችን እያመረተ እየሸጠ ያለ ልጅ ግቢ ውስጥ ነው የሚገኘው። ዛሬ በተለይም ደግሞ ዛሬ የሚገኝበት ቦታ ውሃ እየቆፈረ እዚህ ቦታ ላይ ሪቪው ላደርግላችሁ ነው የመጣሁት።

ስለዚህ የከርሰ ምድር ውሃ መቆፈሪያ ማሽን በቀጥታ ገስታችሁ ማሽኑን ዊዛውት ሌላ የትም ቦታ የምትሄዱበት የለም። ማሽኑን ገስታችሁ ወደ ስራ የምትገቡበትን ፉል ፓኬጅ የሆነ የከርሰ ምድር ውሃ መቆፈሪያ ማሽን ይዤላችሁ የመጣሁት የተወሰነ ሃይላይት ልንገራችሁ። ካሁን በፊትም ቪዲዮ ሰርቼበት ስለነበረ ስለዚህ ማሽን፣ ይህ እንመለከተው የመጀመሪያ ዊንች ይባላል። ይህ ዊንች ካሁን በፊት የነበረው አንድ ቶንም ሁለት ቶንም ተጠቅመን እናውቃለን። ዘሮዘሮ ካልኩሌት ተደርጎ አጠቃላይ ያለውን ክብደቱን የሚቆጣጠር አንድ ነጥብ አምስት ሌላ ቦታም ብትገዙ ለዚህ ማሽን ካልኩሌሽኑ አንድ ነጥብ አምስት ቶን የሆነ ዊንች ተገጠመለት ነው ያለው። እዚህ ስላለው ደግሞ ስለ ኢንጂኑ ደግሞ የተወሰነ ድንገራቸው ባየሁት ወይም ደግሞ ባለሙያ በነገረኝ መሰረት እኔም ራሴ ስላየሁት ስላረጋገጥኩኝ አስር የፈረስ ጉልበት የሆነ ኢንጂን የተገጠመለት ናፍጣውን በዚህ ብቻ በመጨመር ቀጥታ ሙሉ ቀን ናፍጣ ብቻ እየጨመራችሁ መስራት የምትችሉበት ሲስተም የተገጠመለት ነው። በጣም ጽድት አድርጎ አሪፍ የሰዎችንም ኮሜንት ሰምቶ እሱም ደግሞ አስር ጉድጓዶችን ሲቆፍር ምን አጋጠመው የሚባለውን ራሱ እነዛን ችግሮች ቀርፎ የሰራው ነው። ባለሙያው ኤርሚያስ ይባላል። ከአሁን በፊትም በቪዲዮ አቅርቤላቸው ነበረ። በጣም አሪፍ ነው። እንደዚህ እንደምትመለከቱት ደግሞ በጣም ትልቅ ሊመስላችሁ ይችላል። ካሁን በፊቱ ከነበረው የተወሰነ የተሻሻለ የሰዎችን ችግር ይቀርፋል የተባለው ለመሸከም ለመያዝ የተወሰነ ችግሮች ነበሩ። መኪና ላይ ለመጫን ወይ በክሬን ነው ወይ ባይሱዚ የሚለውን ነገር ነበረ። ዛሬ ግን ይህ ወጣት ወይ ደግሞ ስራ የፈጠረው ልጅ ማሽኑን ሰባት ስምንት ቦታ ላይ የሚፈታቱ ናቸው ፈታቶ ራሱ ሁለት ሰው ሶስት ሰው እየሆነ እያነሳ መኪና መኪና ላይ የሚጭናቸውና ከአንድ ቦታ አንድ ቦታ ለማንቀሳቀስ አመቺ አድርጎ ነው የሰራው። የጥንካሬ ነገርም ተነጋግረናል። ካአሁን በፊት የጥንካሬ ነገርም ቤንድ እንዳያደርግ ራሱ ሰርቶበት እስከ መቶ ሜትር ድረስ መቆፈር የሚችል አይነት አቅም አድርጎ ነው የሰራው። ይህ አሁን የምንመለከተው ማሽን የፈረስ ጉልበቱ ኢንጂኑ እስከ መቶ ሜትር የሚቆፍር ነው። መግቢያ ላይ እንደነገርኳችሁ እንደ አቅማችሁ ደግሞ መግዛትና ወደ ስራ ውስጥ መግባት ትችላላችሁ። ታስታውሱ ከሆነ ካአሁን በፊት ሀብትሽ እኛ አካባቢ ላይ ለምሳሌ ድሬዳዋ ወይ በትግራይ በኩል ወይ የሆነ በቃ ዜራዬ አካባቢ ኦሮሚያ አካባቢ የደወላችሁ ሰዎች አላችሁ ውሃችን የሚገኘው ሀብትሽ 10 ሜትር ላይ 15 ሜትር ላይ ነው፣ እና እኛ እዛም ያክል ድረስ ባንሄድ በአቅማችን ልክ ቢሰሩ ብላችሁ ይነበረ። ዛሬ እሱ ነው ትንሽ ለየት ያለው ነገር፣ ከ30 ሜትር ጀምሮ መስራት ይቻላል ብሏል። ምናልባት ከዛም በታች ካለ 30 ሜትር ግን ያስፈልጋቸዋል ግዴታ። በ30 ሜትርም በ50 ሜትርም በ100 ሜትርም መስጠት እችላለሁ ብሎኛል። ስለዚህ አጠቃላይ ዋጋው እንደነገረኝ ይሄኛው ማሽን በኢንጂን የሚሰራው አሁን ላይ እየሰራ ያለሁት በ50 ሜትር የቱቦ ብረት አድርጌ ነው። 50 ሜትር በቱቦ ብረት ይስጣችሁ እንጂ እናንተ አቅማችሁ በፈቀደ ሰዓት ሜትሩን መጨመር ትችላላችሁ። ሰባም ሰማንያም መቶም ማድረግ ከፈለጋችሁ ብረቱን ብቻ ገዝታችሁ ወይም ብረቱን ብቻ አሰርታችሁ በየአካባቢያችሁ በሄዳችሁበት ቦታ ላይ አሰርታችሁ መጨመር ትችላላችሁ። ቱቦን አይ 50 ሜትር አልፈልግም፣ 30 ሜትር ነው ካላችሁ ደግሞ የሚሸጥበትን ዋጋ የቱቦ ብረቱን ቀንሶላችሁ ይሸጥላችኋል ማለት ነው። ወደ ዋጋው ልንጣላችሁ። ዋጋው አጠቃላይ እየነገረኝ ራሱን በአንድ በቱ ካሁን በፊት በነበረው ቪዲዮ ሰምታችሁታል። አጠቃላይ ዋጋው ፉል ፓኬጅ ማለት ነው። ወተር ፓምፕ አለ እዚህ ጋር እንደምትመለከቱት ማለት ነው። ይሄኛው ለምሳሌ በትንሽ በኖርማል ከኖርማል ቆጣሪ የምትጠቀሙበት ለዚህና ለዚህ ኤሌክትሪክን ተጠቅሞ የሚሰራ ወተር ፓምፕ ነው። ካልሆነ ደግሞ ገጠር አካባቢ ከሆናችሁ ልክ እንደዚህ በዚህ መልኩ በመፍጣ የሚሰራ በነዳጅ የሚሰራ ወተር ፓምፕ አለ። ገጠር አካባቢ ከሆነ የምትሄዱት እሱም በሱ የሚሰራም ሲስተም አድርጎ መስጠት ይችላል። ቀጥታ ማሽኑ ገዝታችሁ ወደ ስራ ውስጥ ነው የምትገቡት ማለት ነው። አጠቃላይ የዚህ ማሽን ዋጋ እንደተነገረ ከሆነ ራሳችሁን በአንደበታችሁ መጠየቅ ትችላላችሁ፣ ልጁም በአካል ሄዳችሁ መጠየቅ ትችላላችሁ። 800 ሺህ ብር አጠቃላይ ብሏል። 800 ሺህ ብር ያለ ጄኔሬተር የሚሰራ ከነጄኔሬተሩ ስንት ነበር ብያቸው አሉ እስከ 1.4 እስከ 1.5። የደወላችሁ ሰዎች ታቆታላችሁ። በዛ መልኩ ወደ ስራ ውስጥ መግባት ትችላላችሁ። በመጨረሻ ምን ነግራችሁ፣ እኔ ስለሰራሁት ነገር ጋራንቲ ይገባለሁ ብሏል። ልጁም ጋር ሄዳችሁ ስትገዙ ይሄን ማሽን የገዛው የሰራው ጋር ሄዳችሁ ስትገዙ ውል አለ ራሱን የቻለ ከእናንተ የሚጠበቅ ግዴታ አለ፣ ከሱ የሚጠበቅ ግዴታ አለ። በካሽ ብቻ ነው ያለው፣ እንዳትሸወዱ። ብዙዎቻችሁ በብድር በዋልያ በንግድ ባንክ በተለያየ በባንክ አማራጮች የምትሉ ሰዎች አላችሁ። ቢቻል ባመቻችላችሁ ደስ ይለኝ ነበረ። ወደፊት ያለውን እንነጋገርና ከልጁ ጋር አሁን የፈጠራ ባለሙያም ስለሆነ አቅም ላይኖረው ስለሚችል ወደፊት አቅሙ ከፍ ካለ ወይ ደግሞ ሌላ ገንዘብ ሰፖርት የሚያደርግ አካል ካለ የተወሰነ ብር ከፍላችሁ እየቆፈራችሁ የምትከፍሉበትን መንገድ ራሴ አናውንስ አደርጋለሁ ለቀጣይ አሁን ላይ ባለው ግን በካሽ ብቻ ነው የምሸጠው፣ ብሏል። ቀብድ ከፍላችሁ ውል ተዋውላችሁ በስነ ስርዓት ከ10 እስከ 15 ቀን ይፈጅብኛል ብሏል። ይህንን ማሽን እኔም ስራ ሰጣችኋለሁ፣ እሱም ስራ ይሰጣችኋል። እሱም ጋር ይደወላል እኔ ጋር ደግሞ በብዛት ኦልሞስት ዘጠና ፐርሰንት ማለት ይቻላል በዚህ ማሽን ዙሪያ ላይ ሰዎች እኔ ጋር ይደውላሉ። የትም ክፍለ ሀገር ሆናችሁ ማሽኑን ገዝታችሁ ስጨርሱ እኔ ጋር ትደውሉልኛላችሁ ስራ እሰጣችኋለሁ ለማለት ያክል ነው። የተከበራችሁና የተወደዳችሁ ውድ ተመልካቾቼ፣ ስለዚህ ማሽን በቀጣይ እየሰራ ምን እያለ ያለውን ነገር ወይም ደግሞ የገዙት ሰዎች ወደ ስራ ውስጥ የገቡትን እማቀርብላችሁ ይሆናል። አብዛኞቹ ሰዎች ደግሞ ተጠቃሚ የሆናችሁ ሰዎች አላችሁ አይደል? አሁን ይህን ማሽን ማስቆፈር የፈለጋችሁ በሜትር 10 ሺህ ነው 15 ሺህ ነው ስትባሉ የበዛባችሁ ሰዎች ሰጀስት ማደርጋችሁ፣ ምንም እኔ ማሽኑ ቢኖረኝም ማንም ሰው ራሱ መጅም ውሃ ይህን ማሽን ገዝቶ ራሱ ቆፍሮ ራሱ ራሱ ቢያስቀምጠው ራሱ ይሻላል። ምክንያቱም በሜትር አሁን 10 ሺህ ብር ከሆነ የምታስቆፍሩት 80 ሜትር ብታስቆፍሩ 800 ሺህ ብር አካባቢ ይፈጅባችኋል። ስለዚህ የማሽኑ ዋጋ ይሆናል ማለት ነው። ማሽኑን በራሳችሁ ጊዜ ቆፍራችሁ ቦታ ቀይራችሁ ብትቆፍሩ ከፈለጋችሁ ለሌላ ሰው የስራ እድል ልትፈጥሩ ካላችሁ ከፈለጋችሁ ትችላላችሁ። በጣም አሪፍ አማራጭ ነው። እንዳልኳችሁ በጣም ብዙ ጊዜ እኔ ቆይበት ብዬው ነው ስራው ላይ ገብቶ አይቶታል። ብዙ ማሽኖችን እየሸጠና ያገኘሁት፣ አሁን ማዘዝ ትችላላችሁ፣ ክፍት ነው። እኔም እነግራችኋለሁ ብያችሁ ነበር። ከዛሬ ጀምሮ ማዘዝ ትችላላችሁ። እስኪም በተቀመጠው ስልክ ቁጥር ደውሉ። ለዛሬ ማሽን የሰራውን መካኒክ ኤርሚያስን በጣም እያመሰገንኩት፣ ለስራ ፈላጊዎች ለስራ ነው መስራት ወይም ደግሞ ትርፍ ማግኘት የምትፈልጉ ሰዎች ሰጀስት አደርኳችሁ። በቀጣይ በሌላ የቢዝነስ ሐሳብ ተመልሼ እስከምመጣ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ።